ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ድምተኞቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለቱ ሐሙስ ነው። ከትላንትና ጀምሮ አልተገናኘንም ነበረ። ዛሬ እንግዲህ ተገናኝተናል። እንደ እግዚአብሔር ፈቃድ መረጃውን ለማቅረብ ወደ እናንተ በዛሬው ቀን ብቅ ብለናል። እንግዲህ እንደተለመደው መረጃዎችን እያሰባሰበ ይዞልን የሚመጣው ወንድማችን ፓስተር አለማየሆነሞ አጠገቤ ይገኛል ከእርሱ ጋር ደግሞ በጣም ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት ውድ አድማጮቻችን እንግዲህ ዓለማችን በያዝነው ሳምንትም ይሁን በትላንትናው ዕለትም እንዲሁም በዛሬው ምለት በጣም አነጋጋሪ የሆኑ ክስተቶች ይደመጣሉ። ነገር ግን ደግሞ ያው ፓስተር ከዛ ውስጥ ይጠቅሙናል ብሎ ያሰባሰበውን ወደኛ ደግሞ ሊያቀብለን ተገናኝተናል። እንግዲህ ከዚች ሰላምታ በኋላ ወደ ውይይታችን በቀጥታ እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ። እንደምን ወንድም ይልቃል፣ እግዚአብሔር መስገን። ዛሬ እንግዲህ ተገናኝተናል። አለማችን እንግዲህ እንደሚታወቀው የተለያዩ ክስተቶች ይደመጣሉ። የተፈጥሮውም፣ የማህበራዊ ቀውስም፣ የፖለቲካውም እንዲሁም ደግሞ የተለያዩ የተፈጥሮ አደጋዎችም ወዘተ ይሰማሉና እንግዲህ ከዛ ውስጥ ደግሞ ምናልባት አንተ አድማጮች ይነቃቃሉ፣ መረጃ ማግኘት አለባቸው ያልከውን ይዘህልን መታል ለሁ ማቅረብ ትችላለህ። እንግዲህ ምንድን ነው መሰለ በምድራችን ላይ በምንሆንበት በዚህ ፕላኔት ላይ በየጊዜው የሚደረጉ እንቅስቃሴዎች የሚያመለክቱን የዘመን ፍጻሜ መቃረቡን እና ወደ ዘመኑ ፍጻሜ ጥግ መድረሳችንን የሚያመለክቱ ናቸው። እና እንግዲህ እነዚህ ነገሮች የሚቀሩ አይደሉም። ነገር ግን አንዳንዶቹ ሰላም ይሆናል ተብሎ፣ መልካም ነገር ይሆናል ተብሎ የሚጠበቁ ነገሮች በየጊዜው አቅጣጫቸውን እና መልካቸውን ቀይረው ደግሞ የሚጠበቀው ነገር ሳይሆን የማይጠበቀው ነገር እየሆነ መምጣት ጀምሯል። እንግዲህ ባሳለፍነው ሰኞ ማለት በእኛ ሌሊት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የዶናልድ ትራምፕን የጸጥታ እቅድ በድምፅ ብልጫ እንዲ ለመወሰን ተሰባስቦ ነበረ። በድምፅ ብልጫም ተወስኗል። ማለት ተጸድቋል። መጽደቁ ላይ በእርግጥ ራሻ እና ቻይና ድምጸ ተአቅቦ ነው ያደረጉት። በከፍታ ድምፅ መጽደቁ ታውቋል። እንግዲህ ይሄ ነገር ይጽደቅ እንጂ የጸደቀው ነገር ዶናልድ ትራምፕን ጩቤ ያስረገጠ ቢሆንም፣ ነገር ግን ደግሞ ፍልስጢማውያን ወዲያውኑ ነው በማግስቱ መግለጫ አወጡት። መግለጫቸው ምንድነው? እንግዲህ ሁለት ጊዜ ነው መግለጫ ያወጡት። የመጀመሪያ የወጣው መግለጫ ምን የሚል መግለጫ ነው? ይህንን የፀጥታ ምክር ቤት ያስተላለፈውን ውሳኔ እንደማይቀበሉ እንደማይቀበሉ እና የማይቀበሉበትን ምክንያት አውጥቷል። ምንድነው? እነሱ የፍልስጤም ነጻ አውጪ የጋራ ህብረት የሚባል ደግሞ አንድ ሌላ ራሱን የከሰተ ድርጅት አለ ከሃማስ ውጪ እና ሀማስን በዛ ውስጥ ያለ ይመስለኛል ላላ እንግዲህ ፖለቲካ በየጊዜው ይቀያየራል፣ በየጊዜው መልኩን ይቀይራል። ሀማስ ሀማስነቱን ስሙን ቢቀይርም በሌላ መልክ እንደሚመጣ ይታወቃል። ይታወቀ ነው የታወቀ ነገር ነው። እና ምንድን ነው ያወጡት ነጥብ አንደኛ የፍልስጤምን ነፃነት የጨፈለቀ ነው ብለዋል ውሳኔው የፍልስጤምን ነፃነት የጨፈለቀ ነው። ሁለተኛው ነገር ደግሞ ፍልስጤም ወደፊትም ይሁን አሁን የአገርነት ወይም ደግሞ አገር የመሆን ነገሩን ያላረጋገጠ ነው። ፍልስጤምን እንደ ሀገር የሚያረጋግጥ ውሳኔ ነው እና አንድ ወገን ላይ ማለትም እስራኤልን ሊጠቅም የተፈለገና በአንድ ወገን ላይ መድሎ የተደረገ እንደሆነ አመልክቷል። እንግዲህ ይሄ ነገር ምንድነው? እስራኤልን በጣም አስደስቷታል ይሄ ውሳኔ። ይህ ውሳኔ ያስደሰታት ትልቁ ምክንያት አንደኛ፣ ታውቃለህ ስትራቴጂካሊ ነው እየሄዱ ያሉት እስራኤሎችና እና ዶናልድ ትራምፕ ይሄ የሰላም ሲስፋየር ከመቆሙ በፊት እስራኤል በዓለም ዙሪያ የነበራት ነገር ጥላቻ ነበረ። በተለይ ታቃለ በአውሮፓ ከፍተኛ የሰላማዊ ሰልፎች ይደረጉ ነበረ። ሚቲዝም እስራኤሉ ማነው ሃማስን ለመርዳት ወይም ደግሞ ፍልስጤማውያንን ለመርዳት ወደ 40 50 ጀልባዎች ከአውሮፓ ተነስተው ቀለብ፣ መድኃኒት የተለያየ ነገር ይዘው ወደዛ ይጓዙ ነበረ እና ያንን በእስራኤል ላይ የነበረውን ዘመቻ ያከሸፈ ነው። እርግጥ ሲስፋይሩ ያከሸፈ ነው። እንደገና ደግሞ የአረቡን ዓለም ወደዚህ የሰላም ሀሳብ እንዲሳብ ፍልስጤምን ገምቷ ልራቁት ለማስቀረት ሀሳቡን ካልተቀበለ ነገር ግን ፍልስጤሞች በፍጹም ነው ያሉት ይህንን ነገር እንደማይቀበሉ በትናንትና ወደ ደግሞ የወጣው መግለጫ ምንድን ነው? ሐማስ በምንም አይነት መንገድ በምንም አይነት ታምር ትጥቅ እንደማይፈታና አሁን ሊቋቋም ያለውን የሽግግር መንግስት የሚሉትን እነሱ ሽግግር ጊዜ ይሉታል፣ የሽግግር አስተዳደር ይሉታል። ይህንን ፈጽሞ የማይቀበል መሆኑን በትናንትናው ዕለት ደግሞ አስታውቋል። እንግዲህ ይሄ ሰላም ምንድን ነው ተስፋው የሚለውን ነገር ጠለቅ ብሎ ማየት የሚፈልግ ይመስለኛል። እኛ ከዚህ በፊት በተደጋጋሚነት ተናግረናል። በዚህ በተለይ በመካከለኛ ምስራቅ በፍልስጤምና በእስራኤሉ መካከል የሚደረገው ፍጹም ሰላም ወይም ደግሞ ሰላም የሚመጣ የሚችለው በክርስቶስ ኢየሱስ ዳግም መጣት ዘመን እንደሆነ ለመመልከት ለማመልከት ሞክረናል። ነገር ግን እስከዛውም ቢሆን ይሄ እያረፈና ብቅ ያለ ገባ ወጣ እያለ የሚደረጉ ነገሮች በተለይም ቀጠናውን በጣም የሚነብሽ ሁኔታ እና ከዚህ በኋላ ምናልባትም ሃማስ በዚህ አቋሙ የሚቀጥል ከሆነ እስራኤል ተመልሳ ወደ ጦርነት የምትገባ ይሆናል። በእርግጥ አሁንም ው በጣም የሚገርም ነገር አሁንም ጦርነት ይቆቆሙ አለ እንላለን፣ አለ ውጌው፣ አለ አልፎ አልፎ፣ አለ ጎሰ፣ አለ ከአንፃራዊነቱ ከመጀመሪያ አንፃራዊነቱ በብዙ መልኩ የተለየ ነገር እንዳለ ያሮ ይለክታል። በአንጻሩም እኮ ካየነው እኮ ለፍልስጤን ደሞ ያደላ ቢሆን ደግሞ እስራኤል ደግሞ በምንም ተአምር እንደማትቀበለው የታወቀ ነው። ስለዚህ ዞሮ ዞሮ ለአንዱም ተበየነ፣ ለአንደኛውም ተበየነ ግጭቱ ወደፊቱን ሊያመላክት ይችላል ብዬ በ በግሌ መወስዶ ነው። አዎ ምንድን ነው መሰለ፣ ዋናው በእስራኤልና በአሜሪካ መካከል በኩል የተፈለገው ሐማስን ማጥፋት፣ ዋናው ታርጌቱ ሐማስን ማጥፋት ነው፣ ማክሰም ነው። ሐማስ ይከስማል ወይ ብትለኝ፣ አይከስምም ነው ብለ የማይፈልጉም አካላቶች ደግሞ ከበስተጀርባውም አሉ አሉ። አረቦችም ቢሆኑ ሐማስን እንዲከስም አይፈልጉም። ምክንያቱም የቀጠናው የኃይል ሚዛን ማስጠበቂያ ነው፣ ማስጠበቂያ ይጠቀሙበታል። እንግዲህ ሌላው ምንድነው፣ በዚሁ በራሱ በመካከለኛው ምስራቅ እስራኤል በሊባኖስ ላይ ከፍተኛ የሆነ ጥቃት ተፈጽሟል። በደቡብ ሊባኖስ ነው። በዚህም እንግዲህ ጥቃቱ የተፈጸመው የስደተኞች በተለይ አብዛኛዎቹ የፍልስጤም ስደተኞች በሚኖሩበት አካባቢ ነው ጥቃቱ የተፈጸመው። ስደተኞችም በብዛት ያሉበት ስፍራ ስለሆነ በጥቃቱ እስከ ዛሬ ጧት ድረስ ወደ 16 ሰዎች እንደሞቱ እና በርካታ ሰዎች እንደቆሰሉ እና ከፍተኛ የሆነ የድሮን ድብደባን ነበር የተደረገው የሚል ነው ያለው። መሞታቸውን አስታውቀዋል። እንግዲህ እስራኤል እንደምትለው በሊባኖስ እየመሸጉ የሐማስ ማሰልጠኛ ነበር ነው የምትለው እንግዲህ፣ ኳስ ሜዳ እንደ ኳስ ሜዳ ነገር በሊባኖስ በሊባኖስ ው የሐማስ ነው ወይ ሐማስ የሐማስ ማስፌዝቦላ ባሻገር ሐማስ ስደተኞች የፍልስጤም ስደተኞች ናቸው እዛ ያሉት እኮ እንደ ኳስ ሜዳ ነገር ነው ያለው። እና ብዙ ወጣቶች እዛ ጋር ተሰብስበው ነበረ ተሰብስበው ነበረ ሊባኖሶች እያሉ ስፖርት እየሰሩ ወይም ደግሞ ፉትቦል ትሬኒንግ እያረጉ ነበር ነው የሚሉት። ነገር ግን ደግሞ እስራኤል የምትለው ወታደራዊ ስልጠና እየወሰዱ ነበር ነው የምትለው። ወታደራዊ ስልጠና እየወሰዱ እያለ ነው የሐማስ የማሰልጠኛ ካምፕ ነው ብላ ነው የምትለው። ነገር ግን የሐማስ ተዋጊዎች ላይ ነው እርምጃ የወሰድኩት ያለችው። ነገር ግን አሁን ምንድነው የሊባኖስ መንግስት የእስራኤል የተኩስ አቁም ስምምነቱን ከሂዝቦላ ጋር ያደረገችውን ሙሉ ለሙሉ አፍርሰዋለች። ከዚህ በኋላ በምንወስደው ማንኛውንም እርምጃ እኛ እንድተጠያቂ አንሆንም የሚል ሂዝቦላ መግለጫ አውጥቷል። ሀማስም መግለጫ አውጥቷል። በእርግጥ በእስራኤል ዓለም አቀፉ ውግዘትን አስከትሏል። አንኛ የስደተኞች መጠለያ ነው። ያለምንም ምክንያት እንደዚህ አይነት ጥቃት ታደርሳለች ተብሎ አይታሰብም። በእንቅርት ላይ ጆሮ ደግፍ ነው የሚሆኑ። አይደለም አንዳንድ ጊዜ ምን መሰለ ወንድም ልካት ልክ ነህ። የሆነ መረጃ ልታገኝ ትችላለች። ያው ፍልስጤም ውስጥም ሊባኖስ ውስጥም አይሁዳውያኖች አሉ፣ ሞሳድ አለ። በምንም መልክ በየእንትኑ ገንዘብ የሚወድ አይጠፋም። ገብቷል። ራሱ ዛ ሀማስ ውስጥ ተዋጊ ሆኖ ገንዘቡ ወዳድ የሆነ በገንዘብ መረጃ የሚሸጡ አሉ። እኛም አገር እኮ አሉ ባንዳዎች፣ ባንዳዎች ምንድ ለግብፅ ቅጥረኛውን ወደፊትም አለም አለ ወዳቸው አምላካቸው የሆኑ ሰዎች አሉ። መረጃ ይኖራት ማለት ሳይሆን ነገር ግን ጥንቃቄ የተደረገበት እርምጃ አይደለም ነው የተወሰደው፣ ነው የሚባለው። አብዛኛው የሞቱ ሰዎች ሲቪሊያን ናቸው፣ ወታደሮች አይደሉም ነው፣ ታጣቂዎች አይደሉም ምንም መሳሪያ በጃቸው አለያዙም ነው። በአለም አቀፍ ህግ ደግሞ መሳሪያ ያለዘን ነው ያልታጠቀን መደል ወንጀል ነው። ሰብአዊነት ነው ሰብዊ ድርጊት ነው። ስለዚህ ይሄ ነገር ምንድን ነው የሆነ ያለው አሁን ላይ መካከለኛው ምስራቅ። እኔ የሀማስና የእስራኤልም ጦርነት አቁሞ ሰላም ይሆናል አልልም። እንግዲህ ከአስር ሀገር የሽግግር ወታደሮች እንዲገቡ ተወስኗል። እዛ ውስጥ ቱርክ አለች። ቱርክን ደግሞ እስራኤል አትቀበልም። አሁን ሀማስን ደግሞ ቁርጥ ግጥ አድርጎ ትጥቅ እንደማይፈታ ተናግሯል። አሁን ሂዝቦላም እየተጠናከረ እየመጣ ያለበት ነው። ባለፈው ዘግበነዋል። የሚወሰ ወደው እርምጃ ምንድን ነው ብንልም እንደገናም ደግሞ እርምጃ ሊወሰድ ቢፈለግ ቀጠና ወደ አልተፈለገ ትርምስ ይመራል ብዬ ነው መለው። እንግዲህ ያው ይሄ የመጨረሻው ዘመን ምልክቶች ስለሆኑ እና እኛን ለማንቃት የሚሆኑ ነገሮች ስለሆኑ እኛን ልንነቃና ልንዘጋጅ ያስፈልጋል ነው ምለው። ልካ ልንጸል የሚያስፈልጋል። በነገር ሁሉ ደግሞ እግዚአብሔር ይረዳናል። እግዚአብሔር ስም የተባረከ ይሁን ሻለው። ጌታ ኢየሱስ አብስቶ የባርክ። ፓስተር እንግዲህ የዛሬ የሐሙስን የቀኖን መረጃ እንግዲህ ያቀብለህናል። እውነት ነው። እንግዲህ ሰላምና ደህንነት የሚመጣው ከጌታ ኢየሱስ ክርስቶስ ብቻ ዘንድ ስለሆነ ምናልባት ይህንን ያላወቅን ወገኖች ካለን እረፍትና ሰላምን ወደሚሰጠው ወደ ጌታ ኢየሱስ ክርስቶስ በመምጣት ከሚመጣው ቁጣም ለመዳንም እንደገናም ደግሞ መንፈሳዊ ሕይወታችንንም ለማደስ እንዲመቸን ወደ ክርስቶስ ኢየሱስ እንድትመጡ በዚህ አጋጣሚ ግብዣችንን አቀርባለን። ምናልባት ደግሞ የተዘናጋንም ወገኖች ካለን በእውነት በጣም እጅግ አሳሳቢ ጊዜ ላይ ምስላለን። ወደ መስመሩ እንድንገባ እግዚአብሔር ምሕረቱን ቸርነቱን እንዲያበዛልንና እንዲሁም ደግሞ ጌታ ኢየሱስ ክርስቶስን ዳግም መምጣት እንድንቀበል እንዲሆን ምኞታችንን እንገልጻለን። የዛሬው እንግዲህ ይህንን ይመስላል። በምሽቱ ደግሞ በአዲስ መረጃና በአዲስ መልእክት እናንተ የምንመጣ ይሆናል። መልካም ጊዜውንላችሁ። ሻሎም ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።